ለመወዳችሁ ሰው ስል ነገሩን ትቼዋለሁ። ይችን ያህል ካበሽኩ ይበቃኛል። ይችን ያህል ካበሽኩ ይበቃኛል። አሁን ይሄ ሃይማኖቱን የሚቀይር በጣም ራቢሽ የሆነ የወደቀ የሞተ አንድ ሙስሊም፣ አንድ ፕሮቴስታንት፣ አንድ ሙስሊም፣ አንድ ኦርቶዶክስ፣ አንድ ኦርቶዶክስ፣ አንድ ፕሮቴስታንት፣ የዛው በጠመላችሁ ያዙልን። በጣም ብዙ ፓስተሮች፣ በጣም ብዙ ለፍታችኋል። ሰምቼ አታዋርድን እባክህን አየ የአገልግሎት ጥረት ነው። የጎደለ ነገር ካለን ባርካሃለን ሰላም ጤና ስጥልኝ። በመላው ዓለም የምትገኙ የክርስትና እምነት ተከታዮች እንደምናችሁ። የሎ እግዚአብሔር ስም የተመሰገነ ይሁን። ተዋህዶ መንደር ከዚህም ከዛም ለእናንተ እንግዲህ ወቅታዊ ይሆናሉ፣ ያስተምራሉ፣ እንዲሁም ደግሞ የምንነጋግርባቸው ይሆናሉ ብዬ የማስባቸውን ነገሮች እንግዲህ ይዤላችሁ መጥቻለሁ ማለት ነው። እንደተለመደው ከእናንተችን ነገር አይታችሁ እንግዲህ የራሳችሁን ኮሜንት መስጠት ከወደዳችኋት ላይክ ማድረግ፣ አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ እያልኩ እንግዲህ እገባለሁ ማለት ነው ወደ ፕሮግራሜ። በመግቢያው ላይ እንደተመለከታችሁት ስለ ዮናስ ነው እንግዲህ የምንነጋገረው በዛሬው እለት የተለያየ አይነት ስሜቶች መጥተዋል። በሆነ እንግዲህ አጋጣሚ በተቀመጠበት ብዙ ነገር ተናግሯል ማለት ነው። እቺ ኦርቶዶክስ እንግዲህ የማይጎነትልና ማይሰድብ ሆነ፣ አንዳንድ ነገሮች እንግዲህ ማድረግ የለም። ሰሞኑን በሱ ምክንያት እንግዲህ ሰዎች ብዙ ተነጋግረዋል። እግኖርም ስለተደረገ በጣም ብዙ ተበሳጭቶ የተናገረው ነገሮች አሉ። ይህንንም በተመለከተ እንግዲህ ከዚህም ከዛም ለእናንተ ይመቻል ብያሰብኳቸውን ነገሮች ይዤላችሁ መጥቻለሁ። መልካም ጊዜ ይሆንላችሁ። አይት አይት አድርጋችሁ የራሳችሁን ኮሜንት ስጡላለው ወደ ፕሮግራሙ

ዛሬ ለየት ባለ መንገድ ለዚህ ሰው እያድርሱልኝ። ይሄ ኛኛ ማኛ ኙኛ የሚባለው ይሄ ሰውዬ ማለት ነው። ስማ እስኪ፣ ትንሽ እንኳን አታፍርም? በብሔር በሃይማኖት ሁል ጊዜ እየመጣህ ልጆችን ወጣቶችን ማጋጨት ምን ሊያደርግልህ ነው? ስማ እስኪ፣ ይሄ አዶና የምታየው እኮ ጀግና ልጅ እኮ ነው። ከብሔር የጸዳ ከሃይማኖት የጸዳ እናንተ እንደናንተ አይነት ትላልቅ ሰዎች የምንላችሁ መስራት ያቃታችሁን ሰርቶ በተግባር ያሳየን ይ ማነህ እኛኛ ማኛኛኛ ተወን በቃ አድርሱለት። ይህ ዛሬ ያስተካከልከው ፀጉር እኮ ነገ ብር ከሌለ ህዝብ ከጠላህ እመነኝ አትመነኝ ጠቅላላ ራሰ በራ ሳይሆን የምትሆነው ጠቅላላ ህይወት የሌለ ሰው ልትሆን ትችላለህ። ዛሬ ያገኘኸውን ብር ለጥሩ ነገር እንጂ ለመጥፎ ነገር አትጠቀምበት። ከቻልክ እንደ ሰዎች ህሊናህን አሠራው። ግን ማኛ እኛ በቃ በቃ

ከማንም በላይ የተጨማለክ አንተ፣ ቆሻሻ የመጨረሻ የዓለማችን ቆሻሻ ሰውት ነው። አንተ ነው። አይ ኖ የሚዲያው ሽፋን ፈልገ ነው። ቪው ተመቶብሃል፣ ጠሮብሃል፣ ችግር ውስጥ ነህ። ወንድና ያጣውኩ አንተ አንተ ግዛት ላይ የሚኖር ፓንት ለባሽ ብቻ ስለተሰበሰበ ነው ነገሩ በአንተ ዙሪያ የሚያሉት። በነገራችን ላይ ፓንት ያንጠለጠሉ ጓደኞች ነው። ለዛ ነው ወንድነታቸው ማሳየት ያልቻሉት። ለዛ ነው እንጂ አንተ የዚህን ያህል በጣም ማንም ሁን አይደለም። አንተ ቆለጥ ፊት፣ ወይ ታምር ወይ ታፍር። እድሜ ሄዷል፣ አርጅተሃል። የገቢ መተዳደሪያ የለም፣ እናውቃለን። ስለዚህ ቢጠሩብሃል። ስለዚህ አንተ ያጣው ወንድ ነው። በአንተም ዙሪያ ያሉ አንተ እስቴት ያለበት የምትኖርበት ያሉ ወንዶች ፓንት የለበዙንም ናቸው። ትቧፍ የመሰልክ ነገር አንተ ይህንን የኮካ ፋብሪካ እንትን ጭስ ጠጥተህ አድገህ በቃ እንደ ጭሱ ዝም ብለህ ትጨሳለህ። አንዳች መዳንያ ለሚያጭስ በጣም ትክክል። እንዴት ከቡርቴማ ገንዳ የሆቴል ገንዳ አምጥታ አጠመቀችሽ እኮ።

እንደሰማችሁት ነው እንግዲህ በጠቅላላ በቲክቶክ ላይ እንግዲህ ሰሞኑን የሚወራው የዚህ ሰውዬ እንግዲህ ነገር ነው ማለት ነው። አንዴ እዚህ አንዴ እዚያ፣ በተለያየ አይነት ቦታዎች ላይ እንደሚሄድ ሁላችሁም ታውቃላችሁ። የፈለገውን የሚናገር ሰው ነው። ነገር ግን በዚህ ሰዓት ብዙ ሰው ኢግኖር ስላደረገው በጣም ስለተናደደ እና ምንም አይነት እንግዲህ እንደሚባለው ኢንካም ስላላገኘ በሶሻል ሚዲያ ተነሱ እንደገና እንግዲህ ስድቢያንም እንግዲህ እስከ አባቶች ድረስ መሳደብ ነው የደረሰው፣ ማለት ነው። ይሄ ነገር ትንሽ ሰውን ሁሉ በጣም ስላስቆጣ የራሳቸውን አስተሳሰብና ሀሳብ እየሰጡ ነው ማለት ነው። በፖለቲካ ሁሉም ውስጥ በምን ውስጥ ሁሉ የሚገኙ ሳይቀሩ ናቸው እንግዲህ እየተሳደቡ ያሉት ማለት ነው፣ ወይም መልስ እየሰጡት ያሉት ማለት ነው። በእውነት ለሱ ምንም አይነት መልስ የሚያስሰጠው የሚያስፈልገውም አይነት ሰው አይደለም። በዚህ ሰዓት እሱ በቃ በእርግጠኝነት የተለየ ነው ከኢትዮጵያውያን የተለየ ባህልም ጸባይም ሁሉ ነገር ያለው እንደሆነ ስለምናውቅ መተው ይሻላል ብዬ አምናለሁ። ለማንኛውም እስኪ ደግሞ ከፖለቲሽያኖቹ ከነ ሞጣ ምናምን የተነገረውን ላሰማችሁ። አሁን ይሄ ሃይማኖቱን የሚቀይር በጣም ራቢሽ የሆነ የወደቀ የሞተ አንዴ ሙስሊም፣ አንዴ ፕሮቴስታንት፣ አንዴ ሙስሊም፣ አንዴ ኦርቶዶክስ፣ አንዴ ኦርቶዶክስ፣ አንዴ ፕሮቴስታንት፣ አንዴ ይሁድም፣ አንዴ ምናም፣ እንዲህ አይነት ፐርሰናሊቲ አይደረስባቸው። እኔ እንዲህ አይነት ለኑሮ ብሎ ለአንበሳ ብሎ ለገንዘብ ብሎ ሰውን በውስጥ እየሄደ የሚሰብክ የሚቀሰቅስ፣ የሚዋሽ እንዲህ አይነት ሰው አይቻለም። ባንዳ፣ ለሆዱ የሚኖር እኔን ከመጣው ጀምሮ የኔን ስም ያበላሸው ሶሻል ሚዲያ ላይ የሆነ አስጓያው ይባላል። አንተ ከርሳ ዛሬ ደግሞ ኦርቶዶክስ ልመለስ ትላለህ። ከርሳ ምነ ማን አባትህ ነው የሚቀበልህ? አንተ ትናንት ከነ ቀለሜ ጋር ሂደህ ኦርቶዶክስን ታሰድብ ነበር። ኦርቶዶክስን ትረግጥ ነበር። አንተ ቆሻሻ። ደንግጬ አላውቅም። ኦርቶዶክስ ሆነ አለው ምናምን ሲለኝ በቃ እኔ ሰውነቴ ለሁለት በጣም ክፍል ነው ያለው እና አቡ ማን የሚባል ልጅ ነው እንትና እንትና ዛሬ ካልተናገረኝ ታያላችሁ ሲል ጸሎታችንን እግዚአብሔር ሰማ። ልጁም መጥቶ ተናገረ። በቃ ጸሎታችን ተሰማ። የሆኒ እዛው ቀርቷል። ይዛው በጠበላቸው ያዙልን። በጣም ብዙ ፓስተሮች በጣም ብዙ ለፍታችኋል። ሰምቼ አታዋርደን እባክህን። የአገልግሎት ጥረት ነው የጎደለ ነገር ካለን ባረከሃለን በአንበሳ እንባርካሃለን፣ በኮፍያ እንባርካሃለን፣ በአበባ እንባርካሃለን። ባክ ባክ ብለው ብዙ ነቢያት ብዙ መጋቢዎች ብዙ ፓስተሪቶች ብዙ ፓስተሮች በእውነት ደክመዋል እና ድካማቸውም ከንቶ አልቀረም። ቀለሜ ራሱ በእውነት ቀለሜ ቀለሜ አይተንፍሱ የሚባለው ልጅ እሱ ራሱ በጣም ነው የደከመው። በጣም በእውነት በጣም ነው የደከመው። ወንጌል በአናቱ ይተከል ሲል በእውነት ቀለሜ ራሱ በአናቱ ተተክሎ ነበራሉ። ምን ዳን የገባ ነው? ምን አይነት እብድን የመጣብን ብሎ ግን ያው ንስሐ ገባ። እንትና የሆኒ ንስሐ ገብቷል እና እዛው ቀርቶልናል። በመቅረቱ ጣኑ ደስ ያለኝ። አሁንም እግዚአብሔር በእውነት የኃጢአታችን ብዛት የሰውነታችን ክፋት አይቶ በእውነት እንዳያመጣብን እኔ ጸሎቴ ነው። እዛው ግን ባለበት መድኃኒቱን መድኃኒቱን በጊዜ ማቅረብ ነው። ፉድ ስታምፑን በጊዜ ማቅረብ ነው። ፉድ ስታምፑን። ምክንያቱም ይሁን ደግሞ የትራምፕ መምጣት በጣም ጥሩ አይደለም። አሁን የሰማሁት እሱን ነው። የትራምፕ መምጣት ብዙ ነገር ችግር እየፈጠረ ነው፣ ብዙ ነገር እያስቀረ ነው እና ዝም ብሎ ቁጭ ብለው የሚውሉ ሰዎች አደጋ ላይ ይወድቃሉ ማለት ነው። እና ይሄ ነው ደግሞ፣ ይሄን ተናገርከኝ ብለህ እዛ እንትን እንዳትል፣ እኔ የወንድምነቴን ምክር እናንተ የነበረንን ፍቅር ታውቃለህ። ያንን ያንን ከግምት ውስጥ አስገብቼ ይበቃል። በጣም ነው ያሳዘንክኝ፣ ስል እርግጠኛ እኔ ተወዶብህ ነው ተወዶብህ ነው መድኒት ተወዶብህ ነው ብራዘር። አቅ ይገባኛል፣ አንደርስታንድ አደርጋለሁ ብራዘር። ካደለው የምር መድኒት አተ ነው፣ ይገባኛል የምትጠቀመው ለአይምሮ ህመምህ የታዘዘልህ መድኃኒት ሰሞኑን ክርስቲያኑን ፌድ አደረገ። ስትመጣ አንበሳ ሰጥተውክ ነበር። የሆኑ ሰዎች ደስ ብሏቸው ምን የብሽሽ ቆንጌና ያሉ ከዛ ቤት ሲመጣ አንበሳ ያፈሳሉ። ከጴንጤ ቤት ወደ ኦርቶዶክስ ቤት አንበሳ ያፈሳሉ ሰዎች ስሜታ የሆኑ አንዳንዶቹ ስለ ዳንክ መስሏቸው የዳንክ የእነሱ ወገን መስሏቸው በህዋነት ያደረጉል ሰዎች አሉ። ሲያዩክ ለውጥ የለውም። ስናይክ ነጠላ ዘግዝጋ የሰው ቤተ እምነት ነው እንደ ነገረኛ በአጠር እንደዚህ ብለው ጎረቤቷን እንደምትሳደብ ነገረኛ ድንድ እያልክ ሰው ነው የምትሳደቡ። ስናይክ ወንጌል የለካው ሰው አይደለህ። ስለዚህ ሰው ፌድ አደረገ፣ አበባውን ቀነሰ ምናምን። የሚሰሙክም ሁለት መቶ ሰዎች፣ አራት መቶ ሰዎች፣ አንድ መቶ ሰው ምናምን ሆነብክ። ስለዚህ በማጫጫ ኦዲየንስ መሰብሰብ ፈለክ። ምክንያቱም እዚህ ሶሻል ሚዲያ ላይ ኢሜል መክፈት የሚችል ብዙ እብድ አለ ያበደው ራሱ ኢሜል ከከፈተ በኋላ ያበደ እብዳል። እዚህ ሚዲያ ላይ ሎጊን ካለ በኋላ ያበደ እብዳለ። ስለዚህ ሎጊን ብሏል ኦልሬዲ እየገባ ያይካል። ሎጊን ካለ በኋላ ጤነኛ ነበር እኮ ስልኩን ሲገዛው ጤነኛ ነበር። ቲክቶክ እንዳሎድ ሲያደርግ ጤነኛ ነበር። ኢሜል ክሬት ሲያደርግ ጤነኛ ነበር። ሎጊን ካለ በኋላ ያበደ እብዳል። እነሱ እብዶች ናቸው። ተሰብስበው የሚሰሙት ሎጊን ካሉ በኋላ አብደዋል እኮ ሰዎቹ እኔ ለአንተ ሼም ያዘ ወንጌል በኋላ ይሰብካል። እንዴት ነው ቆይ? በኋላ እንደሰማችሁት ነው እንግዲህ ይሄ አሁን መጨረሻ ላይ ያቀረብኩላችሁ ጭራሽ ፕሮቴስታንት ነው። ነገር ግን በቃ በዙሪያው ተጠልቷል፣ እሱም ምንም ነገር ማግኘት አልቻለም። የጠበቃቸውም ሰዎች ወይም የጠበቀው ነገር በዛ አካባቢ ላይ ምንም አይነት ጥቅም የለም። እንግዲህ እሱ ከሃይማኖት ሃይማኖት የሚቀያይረው የተሻለ ነገር አገኛለሁ በሚል ነው። ነገር ግን አልተሳካለትም። አሁን ስለዚህ በምን መግባት አለበት? እንደለመደው በፊቱ ስድብ እየተሳደበ ሌሎችን አካባቢ እንግዲህ አቴንሽን እንዲሰጠውና ወደዛ ደግሞ የሚያገኘው ነገር ካለ ብሎ ነበር፣ ግን በሙሉ ደረቀ ድርቅ ነው ያለው። እና በዚህ ምክንያት በጣም በጣም ነው የተበሳጨው። በሱ ምክንያት ብዙ ነገሮች እየተናገሩ ነው ያሉት። የእኛም ደግሞ ጎበዝ ጎበዙ የሆኑ ወንድሞቻችን እንዲያቆናት ምንም የራሳቸው ሆነ አስተያየት ሰጥተዋል። ያንን ደግሞ ስ አጠራርጄ ላሰማችሁ አዋቂ ስለሆነ ነው ይሄን ያክል የተዳፈረው። በአንዳች ነገር ክርስቲያኖች በፍጹም በፍጹም እንዳታዝኑ እንዳትበሳጩ። ለቅዱሳን ክብረን የሚሰጥ አምላካችን እግዚአብሔር እንጂ ሰው አይደለም። እኛ ቅዱሳንን ልክ እንደ ህዝብ ተወካዮች ምክር ቤት አባላት ሆነን አጨብጭበን አላጸደቅናቸውም። እነርሱን ቅድስና ማዕረግ የሰጣቸው አምላካችን እግዚአብሔር ነው። ቅዱስ የምንለው አምላካችን እግዚአብሔርን ብቻ ነው። የእርሱ ቅድስና የባህሪው ነው። ማንም አይሰጠውም፣ ማንም አይነጥቀውም። ገንዘቡ ነው። በቃ ገንዘቡ ነው። ቅዱሳን የምንላቸው ደግሞ በጸጋ ቅድስናን ከአምላካችን ከእግዚአብሔር እየተቀበሉ ናቸው። ቅዱሳን መላእክት፣ ቅዱሳን ሰዎች፣ ቅዱሳት እለታት፣ ቅዱሳት ቦታዎች፣ ቅዱሳት መጽሐፍት፣ እነኚህ ሁሉ በጸጋ ቅድስናን ያገኙ ናቸው። የአምላካችን የእግዚአብሔር እስከሆኑ ድረስ ቅዱሳን እንላቸዋለን እግዚአብሔር ለይቶ የቀደሳቸውን በአጠቃላይ ሰው በአንድ በቱ ሲዘልፍ ብታዩ እንዳትደነቁ፣ በፍጹም እንዳትበሳጩ። ለአንድ ለምወዳችሁ ሰው ስል ነገሩን ትችዋለሁ። ይችን ያህል ካበሸኩ ይበቃኛል። ይችን ያህል ካበሸኩ ይበቃኛል። ትችዋለሁ፣ ፈጣሪ ምስክሬን። የኦርቶዶክስ ምህር ተከታዮች አረካችሁኝ በዚህ ዙር ይሄው ሰው መልስ አልሰጠም ብሎ ንቆ ሲታወው በራሱ ጊዜ ደክሞ ታቆመ። በእውነት እላቸዋለሁ። በዚህ ደግሞ የኦርቶዶክስ እምነት ተከታዮች በጣም ልትደነቁ ይገባል። እሱ ሲናገራቸው የነበሩት ነገራቶች ሌላ ጤናማ ጭንቅላት ያለው ሰው ተናግሮት ቢሆን ኖሮ ብዙ ችግር የሚያስነሳ ነገር ነበር፣ ግን ሲናገር የነበረው ግለሰብ ጭንቅላት ያለው ሰው ስላልሆነ ንግግሮቹ ወየት ሊያነሱ አልቻሉ። ከዚህ በፊትም ለነገራቶች በጣም የቢቴት እየሆን መልስ እየመለስን መፈመስ የሌለባቸውን ብዙ ባለጌዎችን አስፈምሰናል። ካሁን በኋላ ግን ለባለጌ ሰዎች መልስ አንሰጥም። ይመቻቸው። አቡነ ማትያስ ቆለጦ እያልኩ ነው እኩለና አቡነ ማቲያስ ቆረጦ እያልኩ ነው የምንግር። እኔ ለማቀሳሰር ምናምን ሳይሆን ኦርቶዶክሶች እንዴት ቢንቁ ነው ዝም ያሉት? ማለት ከዚህ በፊት ስንት ነገር ይደረግ ምናምን የሚሉ የነበሩ ሰዎች ዋና የቤተ ክርስቲያናቸው ጳጳስ ተሰድቦ እንዴት ዝም እንዳሉ በጣም ገርሞኛል። እንዴ እንዴ፣ እውነትን እኮ ነው። ግን አቡነ ማቲያስን፣ ኦርቶዶክስ ተዋህዶ ቤተ ክርስቲያንን፣ አባታችንን ሰድቦብን እንዴት ዝም እንላለን? ራን ለቀውን ብቻ እናግኘውን፣ ገድለዋለን አንልም። እናንተ አጀንዳ መስጠት ነበረ የፈለጋችሁት። ኦርቶዶክሳውያኑ ግን ባኖባቸዋል። ከዚህ በኋላ ለዮኒ ቆለጦ መልስ የሚሰጥ ኦርቶዶክሳዊ አይኖርም። አንተ ደግሞ ምን ጥልቅ አደረገ? ምን ያገባሃል? አንተ የዛኛው ቤት የዮኒ ማኛ አሽከር ነ ስለዚህ እንደ እርጎ ዝንብ ምን ጥልቅ ያስብልሃል? በጣም ኦርቶዶክሳዊው ሌላ አጀንዳ፣ ሌላ ስራ አለበት። ሞቶ ከተቀበረ ሰው ጋር ንግግር የለውም። የሞተ ዘመድም ስለየለን ማለት ነው። ስለዚህ አንተና መሰሎችን ወደ ትዝታው ሳሙኤል አጀንዳ ሂዱ። እኛ ግን ሌላ አጀንዳ ስላለብን አንሰማችሁም። እኔን ያስገረመኝ እኔን ያስደነቀኝ ወገን ዘመኑ ያመጣው የአሁኑ ምልጥና ጸጉር ብቻ ነው። ሰው መቼ ይተውን ጸጉርም እያለ አእምሮን ይላጫል። ሰላም አሳጥቶ ሐሳብ ያቀጭጫል። ጸጉር አጎፍሮ አፍሮ ማድረግ ድሮ ፋሽን እንዳልነበር፣ ጭንቅላታችንም እንደ ዮኒ ማኛ ጸጉር ማስተካያ ብቻ ሆኖ እንዳይቀር እናስብበት። አንድ ኪሎ ጤፍ በሚሊዮን ቢሸጥ አንድ ጉርሻ ምግብ አስር ሺህ ቢያወጣ የሰይጣን ወታደር ከፍቅሯ ሊለየኝ እልፍ ሆኖ ቢመጣ የመናፍቅ መንጋ ስሟን ጠራህ ብሎ ሺህ ጊዜ ቢቆጣ ቃልኪዳን ኪዳን አለብኝ ከአማኑኤል እናት ከወላዲት አምላክ ከቅፏል አልወጣ። ውድ የክርስትና እምነት ተከታዮች እንደተመለከታችሁት፣ እንግዲህ በጣም ብዙ መቅረብ ይችላል። በዚህ ሰውዬ ግን የዚህን ያህል ቦታ መስጠት እንደሌለብን፣ እንግዲህ ሁሉም ሰው እየተናገረ ነው። ሌሎ ብዙ ነገሮች የምንነጋገርባቸው እያለን እንደነዚህ አይነት እንዲሁ ተራ የሆኑ ነገሮች መቅረብ የለባትም። ነገር ግን እኔ ዛሬ ያቀረብኩላችሁ ለምንድን ነው? እንደዚህ ማክስም ይቻላል። ነገሮችን ዝም ብሎ ማንም ሰው ተነስቶ ቢናገርም ወይም ለጥቅም እኛን ቢፈልገን እኛ ኢግኖር ማድረግ አለብን፣ መተውና ፊታችንን ወደ ፈጣሪያችን ብቻ ማዞር አለብን ለማለት ነው። ለማንኛውም የራሳችሁን ፕሮግራም የራሳችሁን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 ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ አለ። እንዴ ደስ ይላል ን አንቺ የተባረክሽ ነሽ ይኸው መሰከረላት። ደግ ሁኑ፣ መልካምን ሁኑ ሰዎች። ያለ ስራችን ቢያወሩም ቢያስወሩም አይክፋችሁ። ሁነን አንገኝ ብቻ። ሁናችሁ አትገኙ ክፉ ሰው ሁናችሁ አትገኙ። መልካም ሰው ይገለጣል በጊዜው ሰው ባይመሰክርለት እግዚአብሔር መስካር ይልክለታል። ለእማርመ ሙእሉ እሎንቶ አይባን ይኬልሁ አደል ያለው ቢፈልግ ድንጋይ ያስመሰክራል እግዚአብሔር። እንደው እነዚህን ህጻናት ሆሳና በአርያም እያሉ የሚዘምሩትን እናንተ ብትከለክሏቸው ለእማርመ ሙእሉ እሎንቶ አይባን ይኬልሁ እነዚህ ድንጋዮች ይጮኋሉ ይመሰክራሉ ብሎ አለኩ እንደዛ አላት።